ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ የጀላቸው የመጣሁትን አማርኛ ቃላት ምስረታ ይሆናል። እንግዲህ አማርኛ ቃላትን ፊደሎችን እያንዳንዳቸውን ካወቅነን በኋላ ቃላቶቹን ደግሞ ፊደላቶቹን እንዴት አድርገን አገጣጥመን እናነባለን የሚለውን በዚህ ቪዲዮ ጥርት አርጌ የማሳያቸው ይሆናል። ይህን ቪዲዮ ጀምራቸው አታቋርጦት እስከመጨረሻው ለማየት ሞክሩ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው። ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማረኛን ማንበብ መጻፍ እንድችሉ በአጭር ጊዜ በደንብ እናስተምራችኋለን። ወደ ቀጥታ ወደ ትምህርታችን ስንሄደው ይች ማናት? ከዚህ ጋር እንደምታዩት እናት። ከዛ ይችኛዋ ሸ፣ እቺ ቱ። አንድ ላይ ምን ይሆናል? እሸቱ፣ እሸቱ፣ እሸቱ። እሺ በመቀጠል ይቺ ማና? ሄ ከሀቤት ስንተኛዋ ፊደል ማለት ነው? አምስተኛዋ። ይቺኛዋስ ማናት? ዋ ናት። ከወቤት አራተኛዋ ፊደል። ይቺ ደግሞ ማናት? ን ከነቤት ስድስተኛዋ ፊደል። አንድ ላይ ምን ይሆናል? ሄ ዋ ን ሄ ዋ በመቀጠል ይቺ ማና? ሰ ሰ ማለት የሰወይት መጀመሪያዋ ማለት ነው። የመጀመሪያዋ ይቺ ማናት? ይ

ይቺ ማ ነች ሀ ሊ ማ ይሆናል ማለት ነው። እሺ ወደ እነዚህ ስንቀጥል ደግሞ ይች ማናት? አ አደለች። የአቤት የመጀመሪያዋ ይች ማ ናት። በ ናት፣ የበቤት መጀመሪያ ይቺ ማ በ ናት። በ ሶ አንድ ላይ ስናነበው ምን ይሆናል? አ በ በ አበበ አበበ። እሺ በመቀጠል ይች ማ ናት? ማ ናት አለን አ የአቤት መጀመሪያዋ ይቺ ማ ነች ያ ናት የየቤት አራተኛ አያ ከዚች ማናት ምነች? ን የነቤት ስድስተኛዋ አያ ን ከዚች ማናት ቱ የተቤት ሁለተኛዋ አንድ ላይ ስናነባቸው አያንቱ። እሺ በመቀጠል ይቺ ማናት ዘናት ዘ ዘ የዘቤት መጀመሪያ ከዚች ማነች? ላናት ሌለቤት አራተኛ ዘላ ከዘችኛ ለ ና የለቤት መጀመሪያው ዘላ ለ ከዘች ም አንድ ላይ ዘላለ ዘላለም ይሆነ። እሺ ይቺ ሰ ናት ሰ ይችኛዋ ይ ይችኛዋ ፉ የፈቤት ሁለተኛዋ ይቺ የየቤት ስድስተኛዋ ቅደም ስላየን ነው። አንድ ላይ ምን ይሆናል? ሰይፉ። ከዛ ይቺ ይ ናት ይ የየቤት ስድስተኛዋ ከዘች ማናት? ሁ ናት። ይህ ቤት ሁለተኛዋ ይሁ። ከዘች የነ የነቤት አምስተኛዋ ኔ። አንድ ላይ ይሁ ኔ። እሺ በመቀጠል ይችማናት ሰ አደለች። የሰቤት መጀመሪያዋ ከዘች ላ ናት። ላ የለቤት አራተኛ ይችኛዋ። ም የመቤት አምስተኛዋ አንድ ላይ ሰላም ሰላም። እሺ በመቀጠል ይች ማናት? ከ ናት። ከዛ ይቺ ማናት? በ ናት። ያው ከ በ የመጀመሪያ የመጀመሪያ ፊደሎች ናቸው። ይቺ ማናት? ደ አንድ ላይ ከበደ፣ ከበደ። እሺ በመቀጠል ይችኛዋ ማናት? ዘ ናት። ዘ ይቺ መ ይቺ ን የነቤት ስድስተኛዋ ናት። ነው ን አንድ ላይ ዘ መ ን ዘመን ዘመን። እሺ በመቀጠል ይች ማናት አ አይደለች፣ የቀቤት መጀመሪያዋ አ። ከዛ ይች ማናት ለናት የለቤት መጀመሪያ። እችኛዋስ ሙ የመቤት ሁለተኛዋ፣ ሁለተኛው የመቤት ማለት ነው። አንድ ላይ አ ለሙ አለሙ አለሙ። እሺ በመቀጠል ይህች ማን ናት ሰ ሳ ከዛ ይቺ ሳ ሎ ይቺ ሞ ናት የመቤት መጨረሻ ይቺ የለቤት መጨረሻው ሎ ናት ይቺ ደግሞ የመቤት መጨረሻው ሞ ይቺ ማን ናት የነቤት መጨረሻ ስድስተኛዋ ን ናት ን ይው አንድ ላይ ሳላ ሞ ሳላ ሞ እሺ ይቺ ማን ናት ዮ ናት ዮ የየቤት መጨረሻዋ ማለት ዮ ከዛስ ይቺ ሟናት ሀ ናት የቤት መጀመሪያዋ ሀ ዮ ሀ ከዛ ይቺ የኔ ቤት ስንተኛ ናት አልኳቸው ስድስተኛ ን ይቺ ስ የሰቤት ስድስተኛዋ አንድ ላይ ምን ይሆናል ዮሀንስ ዮሀንስ ዮሀንስ ብላችሁ ታነቡታላችሁ ከዛ ይቺ ሟናት ደ ይችኛዋ ማናት? መ። እቺ አንድ ላይ ደመቀ፣ ደመቀ። ከዛ ይች ማናት? ዮ ነች። ዮ ይችኛዋ ሴ ናት። ዮ ሴ፣ ከዛ ይች ፍ። ዮ ዮ የቤት መጨረሻዋ ሴ ደግሞ የሰቤት አምስተኛ፣ ፍ የፈቤት ስድስተኛዋ አንድ ላይ ምን ይላል? ዮሴፍ። እሺ ይችማ ናት? የየቤት ስንተኛ ናት? አልኳችሁ ስድስተኛ። ይችኛዋ ማ ናት? የመቤት አራተኛ። ይችማ ስንተኛ ናት? የመቤት ስድስተኛው። አንድ ላይ ምን ይሆናል? ይማ ይማ ይማ ይሆናል። እሺ ይችማ ናት? ረና ረ። ከዛ ይችኛዋ የሀይ ቤት ስድስተኛ ረህ። ይቺ የመቤት መጀመሪያ ይቺ የት የተቤት ስድስተኛ ት አንድ ላይ ረህመት፣ ረህመት። እሺ ይች ማናት ማ ናት የመቤት ስንተኛዋ አራተኛ። ይቺኛው ማናት? ህ የሀቤት ስድስተኛ። ይችኛ ሌ ናት ሌ የለቤት አምስተኛ። ት ማለት ደግሞ የተቤት ስድስተኛ አንድ ላይ ምን ይሆናል? ማህሌት፣ ማህሌት እ ከዛ በመቀጠል ይች ማናት? ሰ አይደለች። ሰ ማለት የሰቤት ስንተኛ ማለት ናት? የመጀመሪያዋ። ይች ደግሞ ማናት? ና ናት። የነቤት አራተኛዋ። ሰና ይች ማናት? ይ የቤት ስድስተኛ። ይች ደግሞ ማናት? ብያቸዋለሁ። ት አንድ ላይ ምን ይሆናል? ሰናይት፣ ሰናይት። ከዛ ይች ማናት? መ የመቤት መጀመሪያ። ይችኛዋ ላ ናት። የለቤት አራተኛ። ይችኛዋ ሁ ናት። የከቤት ሁለተኛ አንድ ላይ መላኩ መላኩ። ከዘች ማናት ቦ ናት። ቦ ችኛዋ ን ቦን ይቺ ቱ ናት የተቤት ሁለተኛዋ ምን ይላል? ቦን ቱ ቦንቱ ቦንቱ። እሺች ማናት ብ ነች ብ ከዘችኛዋ ሩ ያው የበቤት ስድስተኛዋ ብ፣ እቺ የረቤት ሁለተኛዋ ሩ፣ ይቺ ደግሞ የከቤት ስድስተኛዋ ክ ናት። አንድ ላይ ምን ብለን እናነባዋለን? ብ ሩ ክ ብሩክ፣ ብሩክ ብለን ማንበብ እንችላለን ማለት ነው። ሶ እንግዲህ አማርኛ ለማንበብ መጀመሪያ የሚጠበቅባችሁ ምንድን ነው፣ ፊደሎችን እያንዳንዳቸውን መለየት፣ ከዛ ደግሞ አጋጣሚዎቹ ስታነቡ፣ ደግሞ መጀመሪያ ፊደሎችን ትቆጥራላችሁ እያንዳንዳቸውን ከዛ በቀጣይ ደግሞ አንድ ላይ አድርጋችሁ ማንበብ ለማንበብ መሞከር፣ ደጋግሞ መጥራት። እንደዚያ ስታደርጉ በአጭር ጊዜ አማርኛን የመልመድ እድል ይኖራችኋል ማለት ነው። ከዚህ በተጨማሪ ደግሞ አማርኛን በአጭር ጊዜ ማንበብ፣ መጻፍ፣ መልመድ እፈልጋለሁ የምትሉ ልጆች ቪዲዮ ላይ ባስቀመጥነው ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጤ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሰነ ቆይታ ተመኘሁላችሁ።